አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ የተከበራችሁ የኡስሚቲዩብ ቁጥር ሁለት የዩትዩብ ቻናል ቤተሰቦችና አድማጭ ተመልካቾቻችን እንዴት አላችሁ? ሰላም መልካም ነኝ አልሐምዱሊላ። አሁን ይዤላችሁ የቀረብኩት እጅግ እጅግ በጣም ወሳኝና ወሳኝ የሆነ መረጃ ነው። ችላ ሊባል አይገባም። ለሌሎቹ እንዲደርስም ሼር ማድረግ ይኖርባችኋል። በተለይ ደግሞ በንግድ ባንክ ገንዘብ ያስቀምጣችሁ በአጠቃላይ በባንኮች ገንዘብ ያስቀመጣችሁ እናንተን በተመለከተ የሚያትት ወይንም ደግሞ ለእናንተ ማስጠንቀቂያ ይሆን ዘንድ ጥንቃቄ እንድታደርጉ የተሰጠ መግለጫ አለ። ይህን መግለጫ ሙሉ ለእናንተ አደርሳለሁ። ልብ በሉ፣ ባንኩ እኔ በእናንተ ጉዳይ በራሳችሁ እጅ ለሚፈጸመው ነገር ከደሙ ነፃ ነኝ፣ እራሳችሁ ናችሁ ኃላፊነቱን ምትወስዱት ብሏል። ሙሉ መረጃ አብረን እናያለን። ላይክ እያደረጋችሁ አብራችሁን ተሻገሩ። ሰብስክራይብ አድርጋችሁ የዶል ምልክቱን በመጫን ቤተሰብ ሆኑ ተቀላቀሉን። ሌሎቹ ሼር አድርጉ። በቀጥታ ወደ መረጃችን ስንሸጋገር በከፍተኛ ሁኔታ ማህበረሰቡን እያጨናነቁ እያጭበረበሩ፣ እንዲሁም ደግሞ ባንኮችን በከፍተኛ ደረጃ በየጊዜው መግለጫና በየጊዜው ማስጠንቀቂያ እንዲሰጡ አስገድዷቸዋል። ይሄ ምንድን ነው እንግዲህ በአሁኑ ሰዓት በከፍተኛ ደረጃ የተለያዩ ስልቶችን በመጠቀም የተለያዩ ማሳመኛ መንገዶችን ማሳመኛ ዘዴዎችንና እንዲሁም ደግሞ የማህበረሰቡን ደካማ ጎን በመፈለግ በደካማ ጎኑ እየገቡ የበርካታ ሰዎች ከባንክ አካውንታቸው ገንዘባቸውን ለመዘረፍ ለመሰረቅ ምክንያት እየሆነ ይገኛል። በባንክ ገንዘባችሁን ያስቀመጣችሁ ከነዚህ ነገሮች ትጠነቀቁ ዘንድ ነው መረጃውን የምናደርሳችሁ። እንዲሁም መከላከያ መንገዶችን በተመለከተ ባንኩ ምክንያት ነው ያላቸው ወይም ደግሞ እነዚህ እነዚህን ጉዳዮች ብትጠነቀቁ በሁኔታው ወይም ለአደጋው ተጋፋጭ አትሆኑም፣ ከአደጋ ስጋቱም ነፃ ትሆናላችሁ ብሎ ያስቀመጣቸው ዝርዝር ሀሳቦች አሉ። እነሱንም አጋራችኋለሁ። አጭበርባሪዎቹ የውሸት በሆነ ወይንም ደግሞ በሌሎች ምርቶች ወይንም ደግሞ ንግዶች ላይ ኢንቨስት ለማድረግ የሚያበረታቱና ሐሰተኛ የስራ እድል ማስታወቂያዎችንና ሌሎችንም ህብረተሰቡን የሚስቡ መልእክቶችን በማስተላለፍ ዝርፊያ እንደሚፈጽሙ ነው ንግድ ባንክ የገለጸው ወይንም ባንኩ የገለጸው እነዚህ አጭበርባሪዎች በባንኮች ቀደም ብሎ በህጋዊ መንገድ በከፈቱት ሂሳብ ክፍያ ስለሚቀበሉ ከባንኮች ጋር በጋራ እንደሚሰሩ በማስመሰል ያጭበረብራሉ። ባንኮች በራሳቸው አሰራር በአጠራጣሪነት ከሚፈርጃቸው የገንዘብ ልውውጦች ባሻገር በህጋዊ መንገድ በተከፈቱ ሂሳቦች የሚገቡና የሚወጡ ገንዘቦችን በምን ምክንያት እንደገቡ በምክንያት እንደወጡ ምንም የሚያውቀው ነገር የለም። ወይንም ደግሞ በምን ምክንያት ስለመሆኑ የሚያውቅበት መንገድ የለም ነው የሚለው። ራሱ ባንኩ የሚያውቅበት መንገድ የለኝም። ስለዚህ ምንድን ነው ከፍተኛውን ጥንቃቄ እናንተ ልታደረጉ ይገባል። ከእናንተ እጅ ከወጣ ወጣ ነው ነው እንግዲህ፣ ይህ ኃላፊነት ያለው ገንዘቡን ወዶና ፈቅዶ በሚልከው ደንበኛ ላይ ነው። ልብ በሉ ዚጋ ይሄ ኃላፊነት የሚወስደው ገንዘቡን ወግዶና ፈቅዶ ወጪ በሚያደርገው ደንበኛ ነው ተፈጻሚ የሆነ ወይም ደግሞ ኃላፊነቱ የሚወስደው ራሱ የአካውንት ባለቤቱ ነው ማለት ነው። ይህ ኃላፊነት ያለው ገንዘቡን ወዶና ፈቅዶ በሚልከው ደንበኛ ላይ ነው። የባንኮቹ ኃላፊነት ከሚመለከተው የመንግስት አካል የተከናወነው ወይንም ደግሞ የተከናወነውን የገንዘብ ልውውጥ ማጭበርበር የታከለበት መሆኑ ተገልጾ በሚመጣ ጥያቄ መሰረት አስፈላጊውን መረጃ መስጠት ወይንም ደግሞ ሂሳቡን ማገድ ብቻ ነው የእኛ የባንካችን ስራ ይላሉ። በመሆኑም ክቡራን ደንበኞቻችን መሰል በርካታ አጭበርባሪዎች መኖራቸውን ተገንዝበው እራሳቸውን እንዲጠብቁ ለማሳሰብ እንወዳለን። እንዴት ከአጭበርባሪዎች እራሳችን እንጠብቃለን? ይሄ ነገር እንቶ ፈንቶ ሊመስላችሁ ይችላል። ቀላል ነገር ሊመስላችሁ ይችላል። በጣም ከፍተኛ የሆነ ጥንቃቄ ሊደረግበት የሚገባ ችላ ሊባል የማይገባ እናንተም ደግሞ አድምጣችሁ ዝም ልትሉት የማይገባ ለሌሎች ወዳጅ ዘመዶቻችሁ ለቤተሰቦቻችሁ ሼር ልታደረጉለት የሚገባ መረጃ ነው። ምክንያቱም መረጃ አይናቅም አይደነቅም። ምናልባትም ነገ ላይ የሚደወለው ወይንም ደግሞ ሊንክ የሚላከው ወደ እናንተ ሊሆን ይችላል። ወደ እናንተ ቤተሰብ ሊሆን ይችላል። ስለዚህ ጥንቃቄ ሊደረግ ይገባል። ተማም እንዴት ነው ከአጭበርባዶች ራሳችን መጠበቅ የምንችለው? የቅናሽ ማስታወቂያዎችን በጥርጣሬ መመልከት፣ የሆነ ቅናሽ የሆነ ነገር ማስታወቂያዎች ምናምናም ነገር ስናይ ሲላክልን፣ እነዚህ ነገሮች በጥርጣሬ አይን ማየት፣ ለምን ብለን መገመት፣ ለምን ብለን ማስተንተን። ቀጥታ ዘው ብለን የነሱ ፊዳ መሆን የለብንም ከተጠመደልን ወጥመድ ዘለን መግባት የለብንም። ሁለተኛ በኦንላይን ብቻ ለሚያውቁት ግለሰብ ገንዘብ አይላኩ። በሶስተኛ ደረጃ በማህበራዊ ሚዲያ የግል መረጃዎችን አይስጡ። አራተኛ የተንቀሳቃሽ ስልክ ላይ የሚጭኗቸውን መተግበሪያዎች ሲያወርዱ አፕ ስቶር እና ፕላይ ስቶር ላይ ብቻ ይጠቀሙ። ከዚህ ላይ ነው ከፍተኛ ጥንቃቄ። በተለይ በሀገራችን ኢትዮጵያ ኤግዜንዳር ሼር ምናምን የሚሉት ነገር አለ እነዛ ነገሮች ይቅርባችሁ ሁሌም እናገራለሁ። ይቅርባችሁ በቃ ዳይሬክት ከአፕስቶር ወይም ደግሞ ከፕላይስቶር ጎግል ላይ አውርዱ። የሚጠቅማችሁ ያ ነው። የማስታወቂያ አስነጋሪዎችን ህጋዊነት ሳያረጋግጡ ምንም አይነት እርምጃ ይውሰዱ። ከማያውቁት አካል በሚደርስዎት አጭር የጽሁፍ መልእክት ወይም ኢሜይል ወይንም ደግሞ የማህበራዊ ሚዲያ መልእክት የሚያገኙትን ማስፈንጠሪያ ወይንም ደግሞ የሚላክልዎትን ሊንክ አይክፈቱ። ትክክለኛ የማህበራዊ ሚዲያ ገጾችን ይከተሉ። እነዚህ አሁን የጠቀስኳቸው መጨረሻ ላይ መከላከያ መንገዶች ናቸው። ስለዚህ እነዚህን ጉዳዮች በከፍተኛ ጥንቃቄ ትኩረት አድርገን ልናይና ልንጠነቀቅ ይገባል። የደፋንበት የደክምንበት መሥዋዕት የከፈልንበት ገንዘባችን እንዲሁ በራሳችን ቸልተኝነት እንዳናጣው። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።